ተመልካቾቻችን እንደምናርፍዳችኋል። ሳምንታዊ ወታደራዊ ዜናዎቻችንን ይዘንላችሁ ቀርበናል። ዜናዎቹን ወደ እናንተ እያደረስኩ ሻምበል ልታስረስ አብራችሁ ቆይታ አደርጋለሁ። እስከ ፍጻሜያችን አብራችሁን ቆዩ። ሰላምን በማጽናት ሁለንተናዊ ልማትና እድገትን ለማረጋገጥ በቁርጠኝነት እየተሰራ መሆኑን የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በዓለም አቀፋዊ አህጉራዊ ቀጠናዊና ሀገራዊ ጉዳዮች ዙሪያ ለሰራዊታችን ከፍተኛ አመራሮች ማብራሪያ ሰጥተዋል። የሀገራችንን ብሔራዊ ጥቅም ለማረጋገጥና የባህር በር ተጠቃሚ ለመሆን ያቀረብነው ጥያቄ በዓለም አቀፉ ማህበረሰብ ዘንድ ፍትሐዊ አጀንዳ ሆኖ መያዙንም ዶክተር ጌዲዮን ገልጸዋል። የሚያጋጥሙ ውስጣዊ ችግሮችን በሰላምና በይቅርታ ለመፍታትና በሀገርና በህዝብ ላይ የሚደርሰውን ጥፋት ለመቀነስ መንግስት እየወሰደው ያለው በሳል እርምጃ ከፍተኛ ውጤት ማስመዝገቡንም የውጭ ጉዳይ ሚኒስትሩ ተናግረዋል። የመከላከያ ሰራዊታችን ሰላምን ለማጽናት በከፈለው መስዋዕትነትና ባስመዘገባቸው ድሎች ሳይኩራራ ለበለጠ ተልኮ ራሱን ማዘጋጀት እንደሚገባውም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጠቁሟል። ዘገባው የቡዛየው ተሾመ ነው። ሀገሩን የሚወድና የተሰለፈበትን ዓላማ የተረዳ እንዲሁም ዘመናዊና ፕሮፌሽናል ሰራዊት መገንባቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁ። ለቡዛየው ተሾመ ዘገባ ዝርዝር በላቸው ክንዴ። ፊልድ ማርሻል ብርሃኑ ጁላ ከሰራዊቱ ከፍተኛ አመራሮች ጋር በነበራቸው ውይይት ሀገሩንና ሙያውን የሚወድ የሚሰጠውን ግዳጅ በአነስተኛ ኪሳራ የመፈጸም ብቃት ያለውና በሁለንተና መልኩ እየበቃ የመጣ ፕሮፌሽናል ሰራዊት መገንባቱን አረጋግጠዋል። ሰራዊቱ ሀገርን ከብተና ከማዳን ባለፈ የሀገራችንን ሰላምና ልማት ለማረጋገጥ እየተደረገ ባለው ጥረት ያስመዘገባቸው ድሎች በታሪክ ሲዘከር የሚኖር መሆኑንም ገልጸዋል። በሀገራችን የመጣውን ለውጥ ተከትሎ በተቋሙ የተሰራው ሪፎርም በርካታ ውጤቶች ለማስመዝገብ ምቹ ሁኔታ መፍጠሩንም ጠቅላይ ኤታማዦር ሹሙ ተናግረዋል። የሀገርና የሕዝብ ጥላቶች ባገኙት አጋጣሚ ሁሉም የውሸት ትርክት በመፍጠር በተቋሙ በአመራሩና በሰራዊቱ ላይ የስነ ልቦና ጦርነት በመክፈት ለማጠልሸት ቢሞክሩም በህዝቡ ዘንድ ተቀባይነት በማጣታቸው ለሰራዊታችን የሚደረገው ድጋፍ ተጠናክሮ መቀጠሉንም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። በምድር፣ በባህር፣ በአየርና በሳይበር የተደራጀው ሰራዊታችን ዘመኑ የደረሰበት የቴክኖሎጂና የውጊያ አቅም ላይ ማድረስ መቻሉን የገለጹት ፊልድ ማርሻል ብርሃኑ በተሳሳተ ስሌት ውጊያ ለመክፈት የሚሞክሩ ኃይሎችን በአነስተኛ ኪሳራና በአጭር ጊዜ ለመደምሰስ የሚያስችል ሁለንተና ዝግጁነትና አቅም መኖሩንም አረጋግጠዋል። ድሮን፣ በተለይ መከላከያ ሰራዊት የታጠቃቸው ድሮኖች አጠቃቀሙን በግልጽ የሚያውቅ ድሮኑ ደግሞ ቀርጾ ኢላማውን አሳይቶ የታጠቀ ነው ያልታጠቀ ነው በቀጥታ ለውሳኔ የሚያቀርብልን በምስል የተደገፈ በቪዲዮ የተደገፈ ነገር ነው። ሲመታ የሚላ መሆን ያሳያል። ድሮ እንደዚህ ጨፈጨፈ ምናምን የሚል ነገር ዘበት ነው። እንዲሁ መሳሪያ ቢባል እንደ ዓለም አቀፍ ቅድም እንዳነሳኋችሁ ሌላ የጦር መሳሪያ በውጊያ ጊዜ ምናምን እንደዚህ ነገር ሊኖር ይችላል ብለን ልንወስድ የምንችልበት ነገር ሊኖር ይችላል። ድሮን የሚለው ግን ተደጋጋሚ ይነሳል። ያው ትጥቃችን ስለሚያውቁ ነው። እኛ ድሮን ስንልና ጠላት ድሮን ሲል እንግባባለን፣ እንግባባለን ቅድም እንዳልኳችሁ መሀል ላይ ያለው ግን እውነት መስሎት ይህንን የሚል አለ እንጂ ድሮን እየመተው እንዳለ ጥላት አሳምሮ ያውቃል። ለይቶ እየመተው እንዳለ እኛም እሱን እናውቃለን። ሰው ድሮን እያለ የሚያጥላለው ለይቶ የሚመተው እንዲቆምለት የመፈለግ ነገር ይኖራል ማለት ነው። አንዳንድ ጊዜ የጥላት ምሽጎች እንደምታውቁት እናንተ ሄዳችሁ እንደሰራችሁት ገዳም ላይ፣ ትምህርት ቤቶች ላይ የሃይማኖት ተቋማት፣ ትምህርት ቤቶች፣ ህዝብ የሚሰበሰብበት አካባቢ ነው የሚሆኑት፣ አደለ? የሚመሽጉት ምን የሚሉት ይሄ ኃይል ትምህርት እንዲቋረጥ መምህራኖችን እየገደለ ተማሪዎችን እየገደለ ድሮን መታ የሚለው የት ላይ ነው? ትምህርት ቤት ላይ አስቁሞት የለ እንደ አስቁሞት ትምህርትን አስቁሞ ተመታ የሚለው ግን ትምህርት ቤት ነው። የት ያሉ ተማሪዎች መምህራኖች እንዲመረከኩ አድርጎ የሚረሽ ነው። መረሸኑንም ተማሪዎችን መግደሉንም ይፋ የሚያደርግልን መራዊ ሽንብራ ትምህርት ቤት የነን ያክል ተማሪ ገደልን ምናምን እያሉ የሚያወሩት የማያስተምረውን ተማሪ እሱ ባለበት ትምህርት ቤት እንዲቀር እያደረገ በድሮን ተደበደቡ፣ ስላቅ። ለነገሩ ይሄ ውሸት የማይሰለቸው ቡድን በአንድ ወቅት እኮ ነግሬያቸዋለሁ። ድሮን ከነፓይለቱ መተንጣል ያለ ነው አደለ። እስከዚህ ድረስ እኮ ድሮን ፓይለት አለው እንዲህ ምናምን የሚለው የሚያውቀው ነው። የማያውቀው ግን ይደናገራል። ስለዚህ ውሸት አይሰለቸውም። ውሸትን ሲደጋግሙት እውነት ይሆናል ብሎ አስቦ ሊሆን ይችላል። ይሄ በጭራሽ የሚሆን ነገርም አይደለም፣ የሰራዊታችን ባህሪም አይደለም፣ የድሮንም ራሱ ስሪት አይደለም። ስለዚህ ይሄ ገበያ ላይ ትምህርት ቤት ላይ ወዘተ እያለ የውሸት ፕሮፓጋንዳ ነው። ተኩስ ግን በሚኖርበት ጊዜ በሌሎች መሳሪያዎች ምናምን በሚኖርበት ጊዜ ግን ጉዳቶች ሊኖሩ ይችላሉ። ጉዳትን መቀነስ ላይ ነው ፎከስ የሚያደርገው። በሰሜኑ ጦርነትም ላይ ካያችሁት ጉዳት አይኖርም አይደለም። እሱን ለመቀነስ ግን መከላከያ ፕሮፌሽናል፣ ይሄ ሩል ኦፍ ኢንጌጅመንት ስላለው የግዳጅ አፈጻጸም መመሪያ ስላለው በእሱ ነው ግዳጁን የሚፈጽመው ብለን ብናልፈው ነው። ይህንን ግን አጀንዳ ለምን ሆነ ነው? ለምሳሌ ሰሞኑን እንደምታውቁት የእርስ በርሳቸው መገዳደል መወነጃጅል ይሄ ጽንፈኛ በተለይ በአማራ ክልል የሚንቀሳቀሰው ለምሳሌ ቪዲዮ ብለው የለቀቁትን እንደሚደሉ ታጋዥ ተማሪ ምናምን ተብሎ የቀረበ አስቡ። እሱ ሲጋለጥ መምህራንን አንበርክከው እየወሰዱ በማህበራዊ ሚዲያ መጋለጥ ሲጀምር የእርስ በርሳቸው መገዳደልና መተማማት ሲሰፋ አጀንዳ ማስቀየሪያ ይህንን ያመጡታል። በተለያየ ነገር ፐርፐዝሊ ነው የሚሰሩት ተደራጅተው አንዳንዶቹም ሄደው ላይ እየለሉ ናቸው የሚያወሩት፣ ይህንን አጀንዳ የሚሰጡ ስለዚህ፣ እኛ እናውቀዋለን። ህዝባችን ግን ይህንን አውቆ መከላከያ ሰራዊት ምን መሆኑን በተግባር የሚያየ ስላለ አሁን እየታወቀ እየተነቃ የመጣበት ሁኔታ ላይ ያለ ብዬ ማስቀመጥ እችላለሁ። መከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በመሐንዲስ ዋና መምሪያ እየተገነባ የሚገኘውን የባህር ኃይል ጠቅላይ መምሪያን ጎበኙ። ግንባታው በተቀመጠለት ዲዛይን መሰረት በላቀ ሁኔታ እየተገነባ መሆኑን ሚኒስትሯ ኢንጂነር አይሻ መሐመድ ገልጸው የመከላከያ መሐንዲስ ዋና መምሪያ አመራሮችና የፕሮጀክቱ ሰራተኞች እየከወኑት ያለውን ተግባር አድንቀዋል። የባህር ኃይል ጠቅላይ መምሪያ ግንባታ 82 በመቶ እንደደረሰም ተጠቁሟል። ይህ በእንዲህ እንዳለ የባህር ኃይል መሰረታዊ ባህርተኞች ማሰልጠኛ ግንባታም ከ87 በመቶ በላይ መድረሱ ተገለጸ። የኢትዮጵያ ባህር ኃይል አዛዥ ሬር አድሚራል ክንዱ ገዙ የባህር ኃይል ጠቅላይ መምሪያና የመሰረታዊ ባህርተኞች ማሰልጠኛ የግንባታ ሂደትንም ተመልክቷል። ዘገባው የተስፋዬ ኃይሉና የካሳውን ኪዳኔ ነው። ሰራዊታችን ተለዋዋጭና ኢተገማች የሆኑ ግዳጆችን በብቃት መፈጸም እንዲችል ሆኖ መገንባቱ ተገለጸ። በኦሮሚያና በአማራ ክልል ያለው የሰላም ሁኔታም በሰራዊቱ መስዋዕትነት ትልቅ መሻሻል እያሳየ እንደሚገኝ የተጠቆመ ሲሆን ይህንን ሰላም ለማጽናት ሁሉም ባለድርሻ አካል የበኩሉን እንዲወጣም ጥሪ ቀርቧል። ተመልካቾቻችን የመከላከያ ሚኒስቴር ሕዝብ ግንኙነት ዳይሬክተር ኮኖሬል ጌትነት አዳነ በሰራዊታችን ግዳጅ አፈጻጸም እና ተያያዥ ወቅታዊ ጉዳዮች ዙሪያ ከመከላከያ ሚዲያ ጋር ያደረጉትን ቆይታ ከዜና በኋላ እንመለስበታለን። ሎጂስቲክስ ዋና መምሪያ በመልካም አስተዳደር የተቃኘ አሰራርን በመከተል የሰው ኃይልን በየጊዜው በስልጠና በማብቃትና አቅምን በማደራጀት ለሰራዊቱ የሚሰጠውን የውጊያ አገልግሎት ድጋፍ አጠናክሮ መቀጠሉን ገለጸ። ዋና መምሪያው የውህደት መርሆችን ተጠቅሞ አቅሙን እያደራጀና የሰራዊቱን ሁለንተናዊ ዝግጁነት ከፍ ለሚያደርጉ ተግባራት ትኩረት መስጠቱን ኃላፊው ሌተናል ጀኔራል አብድራማን እስማኤል አስታውቀዋል። የፈጠራ ስራዎችን በማሳደግ አሻሽሎ በማዘመን ኃይልን በማባዛትና ተነቃናቂነትን የሚጨምሩ ስራዎችን ከጊዜ ወደ ጊዜ ማሳደግ ይገባል ሲሉ የዋና መምሪያው ኃላፊ ተናግረዋል። ዋና መምሪያው የዘጠኝ ወር የስራ አፈጻጸሙንም ገምግሟል። ዘጋቢው ዳዊት ብርሃኑ ነው። የመከላከያ መሀንዲስ ዋና መምሪያ በአድዋ ከተማ ገንብቶና አድሶ ያጠናቀቀውን ባለ 38 ብሎኮች የብሔራዊ ተሃድሶ ኮሚሽን ካምፕን አስረከበ። መሀንዲስ ዋና መምሪያ ወጪ ቆጣቢ በሆነ መንገድ ጥራት ያለው ካምፕ በመገንባት የብሔራዊ ታድሶ ኮሚሽን ዝግጁነት እንዲጠናከር የበኩሉ ሚና ማበርከቱን የኮሚሽኑ ምክትል ኮሚሽነር ብርጋዴር ጀኔራል ደረቤ መኩሪያ ገልጸዋል። በመሀንዲስ ዋና መምሪያ የኮንስትራክሽን መምሪያ ኃላፊው ብርጋዴር ጀኔራል ያደታ አመንቴ በበኩላቸው ዋና መምሪያው የኮሚሽኑ የካምፕ እድሳትን ጨምሮ ሰፋፊ ችግር ፈቺ ፕሮጀክቶችን በጥራትና በከፍተኛ ትጋት እየሰራ እንደሚገኝ ተናግረዋል። ተስፋዬ ኃይሉ እንደዘገበው ለዓለም አቀፍ የሰላም ማስከበር ተልኮ ደቡብ ሱዳን ለሚሰማራው የ20ኛ ሞተራይዝ ሰላም አስከባሪ ሻለቃ አሸኛኘት ተደረገ። ሰላም አስከባሪ ኃይል በሚሰማራበት ቀጠና ተመራጭና ተወዳዳሪ በመሆን የሀገራችንን ስምናዝና ከፍ ብሎ እንዲጠራ የበኩሉን ድርሻ ማበርከት እንደሚጠበቅበት የሰላም ማስከበር ማዕከል ሎጂስቲክስ ስምሪትና ድጋፍ መምሪያ ኃላፊ ብርጋደር ጄኔራል ጠቅለው ክብረት በሽኝት ስነስርአቱ ላይ አሳስበዋል ሰላም አስከባሪ ሻለቃው ደቡብ ሱዳን ቦር በሚባለው ስፍራ ሲደርስም ተልእኮውን ሲፈጽም ከነበረው ከ18ኛ ሞተራይስ ሰላም አስከባሪ ሻለቃ ጋር የአርማ ልውውጥ አድርጓል። ዘገባው የተስፋዬ አረጋልና የአንዋር ሁሴን ነው። በሰሜን ምስራቅ እዝ ስር የሚገኝ አንድ ኮር በፋይናንስ በሰው ሀብት አስተዳደር እና በሎጂስቲክስ ሙያ ያሰለጠናቸውን የሰራዊት አባላት አስመረቀ። ተመራቂ ሙያተኞቹ ለሰራዊቱ ተልእኮ ስኬት ብቃት ያለው ድጋፍ ሰጪ ለመሆን በየጊዜው አቅማቸውን እያሳደጉ መጓዝ እንደሚጠበቅባቸው የኮሩ አዛዥ አሳስበዋል። ዘገባውን ከስፍራው ያደረሰን ኃይለ ሚካኤል ገዘሃይ ነው። ተመልካቾቻችን ዜናዎቹን አበቃን። ቀሪ ዝግጅቶቻችን ይቀጥላሉ። ስለተከታተላችሁን እናመሰግናለን። በያላችሁበት ጤና ይስጥልን።